የጊዜ ጉዳይ ነው እንጂ ገንዘብ ደስታን መግዛቱ አይቀርም። ሲጀመር ይሄ የዓለም እውነታ ነው። አይዛካችን አግብቷል። ጋክፖም አሪፍ ነው፣ አሪፍ ነው። ይህንን እናስቀጥላለን። ከወሬ ነው የተረፍነው። ክሪስታል ፓላስ ካደ ከሳምንቱ ሊረዝም ነበረ። አሪፍ ነው፣ አሪፍ ነው። ከጨዋታ በፊት ቪዲዮ ሳልሰራ አሸንፏል። እሺ ይህንን እቀጥላለሁ። ከእኔ ከሆነ ችግሩ አብሽር፣ እናሸንፋለን። ይበልጣል እንቀጥላለን። ቼልሲን እንሞክራለን። አሁን እንዲሁ ይቀጥል። አሪፍ ነው ተመችቶኛል። አሪፍ ገንዘብ ደስታን ይገዛል። ሰላም ሰላም ሰላም ሰላም፣ ቤተሰብ ፍት ለወንድማችን ወይስታ ለሌሎቱ ተሰጥቶ ለሱ የሚከለከለው ለምንድን ነው? እሱ ወንድማችን አይደለም ወይ ቤቲ? ግፍ ነው ቤቲ፣ ያስተዛዝበናል። ቤቲ ነግበኔ ቤት ሁላችሁን ኮመንት ላይ ፍትህ ለዌስታም ብል ነግበኔ ነው ቤት፣ ነግበኔ። የዛሬው ደግሞ ተአምር ነው። በሚያስገርም ሁኔታ ክሪስታል ፓላስን ማንቸስተር ዩናይትድ ማለት ነው ከሜዳ ውጭ ተጉዞ ማሸነፉ የሚዘነጋ አይደለም። አሁን ደግሞ እጅግ በጣም የውጤት ማስቆልቆል ላይ የሚገኘው ሊቨርፑል እጅግ በጣም መነሳሳት ላይ የሚገኘውን ዌስታም ገጥሞ ማለት ነው። ነጥብ ይጥላል ተብሎ ሲጠበቅ በዌስታ ሜዳ ሄዶ ማለት ነው ሶስት ነጥብ ከክሊንሽት ጋር አሳግቶ መጠዋል ማለት ነው። ለአርኒስሎት እጅግ በጣም አስፈላጊ ውጤት ነበረ ይሄ ውጤት ማለት ነው፣ ለቡድንም ጭምር እንደዚሁም ደግሞ ሌላኛው አስፈላጊ ነገር አሌክዛንደር አይዛክ በዚህ ጨዋታ ላይ ጎል ማስቆጠሩ ነው። እንደዚሁም ከጉዳት የተመለሰው ፍሎሪያን ቬርቲዝ ማለት ነው እጅግ በጣም አስገራሚ እንቅስቃሴ ሲያደርጉ ነበረ ማለት ነው በዘሮ ጨዋታ ሊቨርፑሎች ይህንን ጨዋታ ሁለት ለዜሮ በውጤት በሆነ ውጤት አሸንፈዋል ማለት ነው። ፓኬታ ምን እንዲያዘ አላቅም፣ ከዳኛ ጋር ሰጣ ገባ ውስጥ ገብቶ በቀይ ካርድ ተሰናብቷል ማለት ነው የዚህ ጨዋታ ላይ ማለት ነው። በዚህም ሆነ በዛ ሊቨርፑል አስፈላጊውን ሶስት ነጥብ አግኝቷል ማለት ነው። አርኔ ስሎትም ትንሽ እፎ ያሉ ይመስላል። ሀሳብ አስተታችሁን ኮሜንት ላይ የፕላስ ምልክቶ እናንተ ነ ሼር ኮፒ ሊንክ ይደረግ ጋይሶች፣ በማይመች ቦታ በሆንም ክለባችን ገና ነው የእንግሊዞ የአራቱ አቅጣጫ ነው ጉሱ ሊቨርፑል ስጥት ዌስትሃምን ረሽን ነው፣ የአራዳ ልጆች ረሽን ነው። አስረግጬ ነው የምነግርህ። እንኳን ደስ አላችሁ ሊቨርፑል፣ ያን ለመላው ሊቨርፑል ኮፕሊንግ አድርጋችሁ ጋይስ። ዌስትሃምን በሜዳው ሄደን ሁለት ባዶ አሸንፈነዋል። ስንጓጓለት የነበረውን ስንጠብቀው የነበረውን ሶስት ነጥብ ይዘን ተመልሰናል። በዛሬው ጨዋታ ላይ አይዛክ የመጀመሪያውን የፕሪሚየር ሊግ ግብ ተመልክተናል። ጥሩ እንቅስቃሴ ነበረ እንደ ቡድን ሞር ከሌሎቹ ተጫዋቾች ይልቅ ዛሬ በእኔ እይታ ጥሩ ነበረ ብዬ የማስበው ጎሜዝ ነበረ። ጎሜዝ ዛሬ ጥሩ ተንቀሳቅሷል። ሰው ለኔክስት ጌም ቤስት አስራ አንድ ውስጥ ባየው ብዬ አስባለው። በጣም ደስ ብሎኛል። አሪፍ ጨዋታ ነበረ። የሰማችሁን ነገር በኮመንት ላይ ጻፉ። ሚያፑል እንግዲህ አሸንፋለች። እንኳን ደስ አላችሁ። ማለቴ ሊቨርፑል ደጋፊዎች እንኳን ደስ አላችሁ። አረፋችሁ። ዛሬ ደም ግፊት የለም፣ ደማነት የለም፣ ስኳር የለም። ከስንት ጊዜ በኋላ ሰላም ተኛ። ለአንተ ሽማግሌ አንተ አንተ ተኛ። ጉድ ጉድ ጉድ! ሊቨርፑል በስተ መጨረሻ ከሶስት ነጥብ ጋር ተታረቀ። በስተ መጨረሻ ሊቨርፑል ሶስት ነጥብ ያገኛል ማለት እኮ በቅሎ ትወልዳለች እንደ ማለት ነው። ማን ከሜዳ ውጪ ሄዶ ጎል ሳይገባበት ለለባዶ ለዛውም አይዛቅ አግብቶ ማለት ነው። ማፊ ሙሽኪላ፣ ዘንድሮ ማናየው ጉድ የለም። ምን አባሽ ሆነሽ ነው ለሎይስ ታም ያልሰጠሽው? ማን አባሽ ስለሆንሽ ነው እኔ ሳሸንፍ ተከተለሽ የምታሸንፍ ነው? አንቺ ፎቅ አውቃ ፓኬታ ግን ይመጫው የሆነት አሁን ፓኬታ በሁለት ቢጫ ስለወጣ ማለት ነው ለእኛ ጨዋታ ላይ ስለማይደርስ እንግዲህ፣ እግዚአብሔር ከቀናን ከእኛ ጋር ናቸው፣ ወስደን ለጥፋቸዋለን። ደው በሜዳችን እንደው አታዋርዱን። እንደው ዛሬ እንኳን አስደስታችሁናል። እስቲ ቀጣይም አስደስቱ። ለማንኛውም የሊቨርፑል ደጋፊዎች ብዙ አትደሳሰቱ። ገና ሄደሽ ለሌላኛውም ሄደሽ ስለምትለጠፊ ስለምትሰጪ አንቺ እኮ የመስቀል ወፍ በይ። አንቺ ሶስት ነጥብ አገኘሁ ብለሽ ስትንጠራሪ ወገባ ገዳሽን ብሎ ነው አርንስሎት ወደታች የሚወስድሽ። ግን እኔ ሳሸንፍ የምታሸንፊውን ነገር ብታቆም ይሻላል። ምንም አትመችኝም፣ አትመችኝ። ዘንድሮ ከእኔ በታች ሆነሽ ነው የምትጨርሺው፣ የፈለገ ጨዋታ ብታሸንፊ ማለት ነው። ለማንኛውም እንኳን ደሳለሽ ማለት ፈልጋለሁ ከሶስት ነጥብ ጋር ስለተታረቅሽ። ይህን አካውንት ፎሎ ላይክ ሸር ማድረግ እንዳይረሳ። ይመቻችሁ። አንቺ አሮጊት ጾም ገባልሽ፣ ጾም ገባልሽ። በቃ ተቆጠብሽ፣ መስጠት አቆምሽ። ጾም ገባ፣ ጾም ገባ፣ መስጠት አቆምሽ ነው ነገሩ። ብቻ ኮንግራ ብለናል፣ ኮንግራ ብለናል። እድሜ ልክሽን ከቂጥቂጤን የምትከተኝ አሁንም ከቂጤነሽ። ይሁን ይሁን፣ አይዛክንም ኮንግራ ብለናል ነው። አይጉድ ደቃ ጾም ሲገባ አንተ ሁሉም ይጠቀባል። ጥሩ ነው፣ ጥሩ ነው። ገባ እናውጣው፣ ገባ እናውጣው። ገባለ ተይላል። ኢሳቅ፣ ኢሳቅ ይላል። አባት የመጀመሪያው የጎል አካውንት ተከፍቷል። እያንዳንድሽ በይሳቅ ስትሳለቅ የነበርሽና በይሳቅ ላይ የማይሆን ኢዲት ስትሰራ የነበረ የይቅርታ ኢዲት እንጠብቃለን፣ የይቅርታ ቪዲዮ እንጠብቃለን። ለይሳቅ የፈጠነ አፍጥ ነው፣ አፍጥ ነው። ይሄ ነው፣ ይሄ ነው፣ እንችላለን። ይሄ ነው፣ ይሄ ነው የተሻሻለ ነገር ግን አይቻ አይደለም። እቺ ነገር ይሰመርባት። በስተመጨረሻ፣ በስተመጨረሻ አርገነዋል፣ ደግሞ አርገነዋል። ጎል ሳያገባብን በክልንሽት አወሂደን ለንደን ስታዲየም ላይ ዌስትሃምን ዌስት ሃም ጎል ሳይገባ ጎል ሳይገባብን ብን ደግሞ ገርሞኛል እንዴ ጎል ሳይገባብን ሁለት ባዶ አይዛኳ አይዛኳ ተመልሳለች አይዛኳ ጋርቦ የሚገርም አጨራስ ጎሜዝ ዛሬ የሚገርም እንቅስቃሴ ጆ ጎሜዝ ዊርትዝ የሚገርም የሚገርም የሚገርም ድንቅ ሳላህ ዛሬ ቂጡን አንድሮት ቁጭ ነበር ያደርገው ዛሬ የሚገርም ነበር የሚገርም ጎል ሳይገባብን ግርሙኛል። አሁን አርሰናል ጎቤው ይመጣል። ጎቤው ጋጋ የክለቦች ጋጋ ማለት እኮ አርሰናል ነው። አሁን ይመጣል፣ ከትንሽ ደቂቃ በኋላ ቼልሲን ይገጥማል። አስተላለፎቷል። እንትና የሚለም ሳሊባ የሚለም ማጋለሽ የሚለም ጎቤውን ታዩታላችሁ እንዴ? አርዶት ላይ የሚወጣው ቼልሲ 100% ተማመንበታል። ባርሰናል 100 ሰርፕራይዝ ማለት ነው። ዛሬ ሊቨርፑል አሸንፉ። ጭራሽ አሌክሳንደር ኢሳቅ አገባ። ስንቀልድበት የነበረው ልጅ ፍሎፕ ነው ምናምን ስንለው የነበረው ልጅ ክላሲስ ፐርማነንት የምንለው ለዚህ ነው። በቃ ልጁ እኮ ይችላል። በቃ የሊቨርፑል ፎርም እንጂ ባይዘይ ሞሳላ ዛሬ ቤንች ላይ ተቀምጦ ነው ያሸነፉት። ናይስ። እግዚአብሔር ማመር ሳላስጀመር መቀመጥ ያለበት ልጅ ነው። ጭራሽ ለቲሙ አያስፈልግም እያልኩ ሳይሆን ቲሙ እንኳን እንደዛ እየተለጠለጠ እሱ ሁሌ የሚያሰበው ስለ ራሱ ጎል ማግባት ነው። እየተንጀበጀበ ፓስ ያደርግ ዝም ብሎ መምታት ብቻ። ሙሉን ቤንች ያደረገው ፍሎሪያን ውድት ዛሬ የሚገራርሙ ፓሶች ሲያደርግ ነበረ። ቲሙም እንግዲህ እንደምታዩት ማሸነፍ ችሏል። ፓኬታ ሬድ ካርድ አይቶ ዛሬ ሞቷል። ይህ ሰውዬ የሆነ ኬዝ ነበረበት፣ ቤቲንግ እየተጫወተ ይገባል የሚባል ዛሬም ቀይ ካርድ እመለከታለሁ ብሎ ለራሱ አሲዞ ሳይገባ አይቀርም። ለማንኛውም የሚመቻቸው ስማ ማርሴናል ጉዱ ፈላ ጋይስ። በቃ አርሰናል ጉዱ ፈላ። ዛሬ ካላሸነፈ እግዚአብሔርን ጉዱ ፈላ በቃ ሊቪየን አሸንፏል። ዩናይትድ አሸንፏል። ግን አይዛክ በማግባቱ በጣም ነው ደስ ያለኝ እኔ አይዛክ ነው ብያቸዋለሁ። በቃ አይዛክ ሲያገባ በጣም ከሚገባው በላይ በጣም ነው ደስ ያለኝ ማለት ነው። ለማንኛውም ሊቨርፑል ሁለት ለዜሮ አሸንፏል። አርሴናል ጉዱ ፈላ ዛሬ በቃ። ይሄ ወያላ ጉዱ ፈላ ዛሬ ለሁለት እንደ ዱቄት ዱቄት ነው የምናደርገ ምንም አልጠራጠርም። ዱቄት ነው የሚሆነው ይክለብ ዛሬ። ጎ ሊቨርፑል ሌትስ ጎ። አስፈላጊ ድል ነበር። አስፈላጊ ድል ኡፍ፣ ገላገላችሁ፣ ገላገላችሁ። አሁን የቼላውን ውለታ ነው የምጠብቀው። ቁጭ ብዬ አርሰናል ወደ ዋንጫው ፉክክር እንዲጋብዘኝ ነው የምጠብቀው። ቼላው ውለታን ጠብቃለሁ። እዚህ ጨዋታ ላይ እንግዲህ አሪፍ አሪፍ ነገሮችን አይተናል። አሌክሳንደር የመጀመሪያውን የፕሪሚየር ሊግ ጎል ለሊቨርፑል አስቆጥሯል። የተለመደውን ሴሌብሬሽን አድርጓ እንዲህ እንዲህ ቢል ይሻለ ነበር ለኔ ግን እንዲህ ብሏል። ይመቸው። ኮዲ ጋክፖም እዚህ ጨዋታ ላይ አስቆጥሯል። ምንም አይለም ነበረ። ስለ ፐርፎርማንሱ ስለምኑ ማውራት አልፈልግም። ፐርፎርማንስ ምናምን አያስፈልገን ሶስት ነጥብ ነው ዋናው አሁን ወደ ቦታችን መመለሻችን ነው እንጂ አሁን ፐርፎርማንስ ምናምን እንለካበት ፍሎሪያን ቪስ እንዲያስ ይስ ታረጋ እንትን እንትን በሀይል ላፕ ሎብላክ ምናምን አለልም ዋናው ሶስት ነጥብ ነው የትንፈጩ ዱቄቱን አምጪ ሆኗል ጨዋታው ፕሪሚየር ሊጉ ላይ ሶ የትንፈጭተን ዱቄቱን አምጥተነዋል ሶ አሁን ቼላውን ነው የምጠብቀው ቼላ ፈውሰኝ ቼላ ዘይረኝ ቼላ ዘይረኝ ቼላ አንተን ተማመኝ ነው ዛሬ ይኸው እኔ ስራዬን ሰረቻለሁ። አንተ ጥረኛው ወደ ድግሱ ጥረኝ እመጣለሁ። አርሰናል ዛሬ ከተሸነፈች እዚህ ካሸነፈ በስምንት ነጥብ ይሆናል ልዩነቱ። ወደ ታይትሉ ሬስ እንመለሳለን። ሌትስ ጎ ሊቨርፑል ትችላላችሁ። እንዴት ተቃጥዬ እንደነበር እንዴት ትንገብግቤ እንደነበር ይሄ ሰሞን ዩ ሃቭ ኖ አይዲያ ገባ። ሊቨርፑል ኢዝ ባክ የምርን ነው። ዌስትሃም እንዴት የማይችል ቲም ነው። በእናት በስማ አመረ ለንደን ውስጥ ያለ ቲም አይመስልም። በጣም በጣም ነው የማይችሉት። ኢዛካ ገባ። ዛሬ አግብቶ ማያቅ ነገር ማለት መጥፎ ነገር ሊፈጠር ነው። ተፈጥሮ ማያቅ ነገር ነው ዛሬ የተፈጠሩ። ኢዛካ ገባ። እየሸተተኝ ነው። ማን እየሸተተኝ ነው። ምንድን ነው ኢዛካ ያደረገው ዛሬ? ፍሎሪያን ቨርዝ ማለት ነው። ሊቨርፑል ቤት ፕሪሚየር ሊግ ምርጡን ጌም የተጫወተው ዛሬ ነው። ከስንት ጊዜ በኋላ እንደዚህ የሚያስደስት ጌም ተጫወተ ማን። በጣም የሚያምር ጨዋታ ነው የጫወት። ሳላ ቤንች አድርጋችሁ አሸነፋችሁ። ችግሩ ሳላ ነበር ማለት ነው። ጋክፖ ጨረሰላችሁ ሙሉ ጌሙን ማለት ነው። ግን ዌስትሃሞች በጣም ሺት ናቸው። ስቲል በቀየጦባችሁ እንግዲህ፣ እየተቀጠቀጣችሁ ነበር ማን። ቫን ዴግ እየቀወጠባቸው ነበር። ተከላካዮቹ ላይ በጣም በጣም ሚስኮሚኒኬሽን አለ። ሙሉ ተከላካዮቻችሁ ላይ በጣም ትልቅ ሚስኮሚኒኬሽን አለባቸው። ምን እንደተፈጠረ አላቅም። ኢዛክ አገባ። ምንድነው አሁን የምናደርገው? ምንድነው የምናደርገው? ሊቨርፑል ኢዝ ባክ ማን። ሁሉ አንድ ሰው ሊቨርፑል ኢዝ ባክ ብሎ ቢሰራ ማለት ነው በጣም ነው እኔ ኳስ እንደማታውቁ ማለው። ኮንግራ ሊቨርፑል ፋንስ የምሬን ነው የምላችሁ፣ ካገባችሁ በኋላ ለእናንተ ነበር እስኳትር የነበረው እና ኳትር ያለው አልዋሽም። ግን በቃ ቆፍጠን ሲል ደስ ይላል። አንዳንድ ቲሞች ዛሬ የእሱ ሻሼም አልተሳካልኝም። የሊቨርፑልም አልተሳካም። ግን ምንድነው ሁሌ ሲሸነፍ ይደብራል። አንድ ነገር ግን ልንገራችሁ፣ በግምት ነው የመጣበት እንጂ ችለው አይመስለኝም። ምክንያቱም አስር ሰው ሆነው እነሱ ወቶባቸው ራሱ ሲከላከል ነበር። ይህን ናይል ባይዞ የትራማ ፈጥሯል አይምሯቸው ላይ ማለት ነው። ለማንኛውም ኮንግራ እንኳን ደስ አላችሁ ብለናል። ሻሼም እንኳን ደስ አላችሁ ጎረቤቴ። እናንተ እንኳን ኮንግራ ማለት አልወድም ኮንግራ። አሁን ወደ ዋናው ቋጠሮ ሁለታችሁም አሸንፋችኋል። በደስታ ወደ ዋናው ቋጠሮ ሊጀምር ነው። ይመቻችሁ። ከብዙ ስቃይ አይሳክ ከስንት ስቃይ በኋላ ጎል አስቆጠር እቺ መቶ ሚሊየን ከስንት ስቃይ በኋላ ጎል አስቆጠረች። እንግዲህ የእሱ አቋም ወርዶ አይደለም እንደዚህ የጎል ጥማት ውስጥ ምናምን የገባው ክለቡ ነው ቲሙ ነው። በቃ እዛ ቦታ ላይ አልተሰካም፣ በቃ ቦታውን አላገኘም። አላገኘም ቦታውን ስላችሁ ቲሙ አልተስተካከለም። የቲሙ ችግር ነበር እስካሁን ጎል ያላስቆጠረበት ምክንያት ነው። እንግዲህ ዛሬ አይሳክ አስቆጥሯል። እንግዲህ በእውነት ለመናገር እኔ እንደ ትልቅ ቲም ደጋፊ ትልቅ ቲም ምንም የሚቀናቀንን ቢሆን ሊቨርፑል ትልቅ ቲም ሲንኮታኮ ስታይ ይደብረሃል። እና ዛሬ ሊቨርፑል በማሸነፉ እኔ ደስ ብሎኛል። ገባህ። በቃ ትልቅ ትልቅ ቲም ሆኖ ሲንኮታኮት እንደ ኳስ አፍቃሪ ሊደብራችሁ ይችላል። እና የማይቻችሁ ተመልሰናል፣ ተመልሰናል። ይሄ ነው ሊቨርፑል በቃ ተስፋ የማይቆርጠው ሊቨርፑል ማለት ይሄ ነው። ምን አይነት ድል ነው! ምን አይነት ፈርስት ሀፍ ፍሎሪያን ቨርዝ፣ ምን አይነት ፈርስት ሀፍ ነበር ያሳየን። ፐርፎርማንሱ ኢዛክ ምን አይነት ለማንኛውም ብቸኛው እንደዚህ አይነት ጎል ማግባት የሚችለው ተጫዋች አሌክሳንደር ኢዛክ እና ኢዛክ ብቻ ነው። አሁን ተመልሰናል ማለት ነው ወደ ዊኒንግ ትራካችን። አሁንም አርነ ስሎት በጣም ብዙ የሚቀሩት ነገሮች አሉ እሱ ማስተካከል አለበት። ብቻ ግን ከሰሞኑ ውርደት ለትንሽም ቢሆን እፎይ ብለናል። ዩቤልና ባሮክ ካለው